ሰላም ጤና ይስጥልኝ ውዴ ጉዳይ ዮሐንስ ኮነር ቤተሰቦች፣ እንዴት አላችሁ? አላችሁ ወይ? ዮሐንስ ኮነር ዛሬም ባልተለመደ ሰዓት በሰበር ዜና ወደ እናንተ መጥቷል። ዛሬም በሰበር ሳያድር ብንነጋገርበት ብዬ ያሰብኩትን ጉዳይ ይዤ መጥቻለው። ዮሐንስ ኮነርን ላይክ፣ ሼር፣ ሰብስክራይብ አርጋችሁ ማየት መጀመራችሁን እርግጠኛ እንድትሆኑ ጠይቄ ነው የምጀምረው። ውሸት የማይሰለቸው መቀባጠር የማይደክመው ቀባጥሮ ቀባጥሮ ቀባጥሮ የማይታክተው ራሱን የፋኖ ኃይል አደራጂ እና መሪ ነኝ ብሎ የሚያስበው የሚዲያ ክንፍ፣ ብሎም ፋኖ ነኝ ብሎ ራሱን የሚያስበው ኃይል በየቀኑ ይዞ መጣው የሚለው የትግል ስልት በጣም የሚገርም በጣም የሚያበሳጭ በጣም ከራስ የሚያነጋግር በጣም የሚያናድድም ጭምር ነው። ሰሞኑን ከትናንት በስቲያ ጀምሮ በጣም በተደጋጋሚ ከትናንትና ጀምሮ ትናንት ማምሻውን ጀምሮ በሰበር ዜና አየሩን ያጨናነቀው የባለስልጣናቶች ሞት ነው። አውሮፕላን መተንጣልን አውሮፕላን ተከሰከሰ፣ ሄሊኮፕተር መታንና ወደቀና በውስጡ የነበሩ ሰዎች ሞቱ፣ ምናምን ምናምን የሚል ተደጋጋሚ የሆነ ፕሮፓጋንዳ። እኔ ሰዎቹ ሞቱ አልሞቱ ምናምን የሚል ነገር ውስጥ አልገባም። ያው ምስክሮች ናቸው፣ ካሜራቸው የሚታይ ነው። ነገ ከነገ በስቲያ ዜና ላይ የሚታዩ ሰዎች ሰዎች ናቸው። ግን እሺ፣ ባለስልጣናቶቹ ሞቱ፣ ባለስልጣናቶቹ ሞቱ፣ ከዛስ ፋኖ ባለስልጣናቶቹን ገደላቸው። ከዛስ? ፋኖ በሄሊኮፕተር ውስጥ የነበሩ በጣም ትልልቅ የክልሉን ባለስልጣናት ከህይወት መዝገብ ሰረዛቸው። ከዛስ? የትግል ግቡን አሳካ? የአማራ ህዝብ ነፃ ወጣ? ምን ተፈጠረ? ምንድን ነው የሚፈጠረው? ከዛስ? የሌለው ትግል ቀጥሎስ? የሌለው ትግል ከዚህ በኋላ የሚመጣውስ የሚለው ሀሳብ የሌለው ትግል የት ድረስ ነው የሚሄደው? ለዚህ አንድ ማሳያ እናምጣ። የአማራ ክልል የፖለቲካ ምድር የሚባለው ብርሃን ዳግም የበራለት የፖለቲካ ጭላንጭል ድምስስ ተደርጎ የጠፋው እናምባቸው እየተገደሉ እለት ነው የዚህ ክልል ፖለቲካ መቼ ነው ከደም የሚላቀቀው? የአማራ ክልል ፖለቲከኞች መቼ ነው ፖለቲካቸውን ያለ ደም ስርየት ካለማውለቅ የሚያላቅቁት? መች ነው ፖለቲካን በፖለቲካ መጫወት የሚችሉት እሺ ተመስገን ሞተ አገኘው ሞተ ታያስ ቅስላሴ ሞቱ የክልሉ ፕሬዚዳንት ሞተ አረጋ ክልሉን ማረሸት ሊመራው ነው ዘመነ ካሴ ሊመራው ነው የት ያለው ነው የሚመራው ተሰዶ ሱዳን የገባ ሰው የአማራ ህዝብን ምን ልታደርጉት ነው የፈለጋችሁት ትግል ከዛ እስከሌለው ፉርሽ ነው እንደምታውቁት እነኚህ ሰዎች ላምባቸውም ላሳምነውም እኩል ነው የሚያለቅሱት። ገዳይም ሟችም እኩል ነው የሚያነቡት። ለገዳይም ለሟችም እኩል ነው ቲሸርት የሚለብሱት። ለገዳይም ለሟችም እኩል ነው ጀግናዬ ጀግና የሚሉት። ገዳይንም ሟችንም የሚያወድስ የተሳከረ ፖለቲካ ባህል ነው ያላቸው። ከዛ ዛሬ ደግሞ እነኚህን ሰዎች ሞቱ ተገደሉ ምና ይሏል። ሌላ ዘቅት ነው የምትፈጥረው፣ ሌላ እልቂት ነው የምትፈጥረው። ሰዎቹ አልሞቱም፣ ግን እንደው ከዛስ፣ ከዛስ የዚህ ክልል ፖለቲካ የት ድረስ ነው የሚሄደው? መጠየቅ ነው የእናት ገዳይ የአባት ገዳይ ነው እንደ ፖለቲካን ከደም ማላቀቅ ማትችለው። ከዛ የሰላም ጥሪ ሊያደርግ ተሰብስበው ነበር ታውቃለህ፣ እንዲህ ያደረግና የሰላም ጥሪ ያደርጋል። አንደኛ እንዲህ አይነት ቅጥፈት ባይዘው፣ ህሊና ላለው ሰው አንድ ነገር ይታያል። የነኚህ ሰዎች ትግል፣ የነኚህ ሰዎች ፖለቲካዊ ትግል ነው ምናምን፣ ነው ምናምን ነው ብሎ የሚያንቆለጳጵሱት ትግል የሚፈለፈልበት ማህፀን ቅጥፈት ነው። የሚፈለፈልበት ማህፀን ውሸት ነው። የሚፈለፈልበት ማህፀን ምንም ረብ አልባ ማህፀን፣ ረብ የለው ምንም፣ በቃ እንትን የለው አሁን እነኚህ ሰዎች በእርግጠኝነት በዚህ ጥቃት ቢሞቱ ከሁለት ወር በኋላ ጀግና ይሆናሉ። አሁን አገኘውም ተመስገን ምናምን አሁን በዚህ በሄሊኮፕተር ሞቶ ቢሆን ኖሮ በቃ እንትን ነው የሚባለው። ከሁለት ወር በኋላ ጀግና ነው የሚያደርጓቸው። እመኑኝ፣ የሞተ ማወደስ፣ የሞተ ማጀገን ልምዱ ነው። ይሄ ካምፕ የኖረበት ነው። ያለ ያኮስሳል፣ የሞተ ያጀግናል። ኢማጅን ላሳምነው ምናምን ባቸውም እኩል እኮ ነው የሚያለቅሱ አምባቸውን የመሰለ አበባ አምባቸውን የመሰለ ሀሳቢ አምባቸውን የመሰለ አሰላሳይ ቀጥፎ የበላው እንዲህ አይነት ፖለቲካቸው ነው። ከእናምባቸው ሞት መች ተገኘ? ከእናምባቸው ሞት በኋላ የክልሉ ፖለቲካ እንዴት ነው ምስቅልቅል ያለው? ከዛ ተመስገን ጥሩነህን የሚያክል ሰው ሊበላ ይታገላል። በተመስገን ጥሩነህ ልክ እኮ ክልሉን አረጋግቶ የመራ ሰው አልነበረም። እስካሁን የለም ከተመስገን በኋላ አንጻራዊ ክልሉን መስመር ያስያዘው ተመስገን ነበር። ዛሬ ተመስገን ተብሎ ድቤ ሊደልቅ የሚሞክር ኃይል አለ። ሲጀመር ይሄን ማድረግ የሚችል ጥንካሬ የላቸውም። አታምንም እንዴ ሰዎቹ ዛሬ ባህር ዳር ላይ ወክ እያደረጉ ነበር። መግደል ከቻልክ አትገልም። ሄሊኮፕተር የሚያወርድ መሳሪያ ካለ መንገድ ላይ እየሄዱን ነበር። አትገልም። አይችልም። ማድረግ አይችልም። እኔ ህዝቡን መሪ ማሳጣት እንደው ሆኖስ ቢሆን ብዬን ያሰብኩት ሆኖስ ቢሆን ምን ኖ ትርፋቸው ነኝ ሰዎች ምን ነው ትርፋቸው? አንድ ሰው ለዚህ ደረጃ እስኪበቃ ድረስ ምን ያህል ደረጃ ያልፋል? ክልሉን አይከን ማሳጣት፣ ክልሉን ተወካይ ማሳጣት፣ ክልሉን ተከራካሪ ማሳጣት፣ ክልሉን ተናጋሪ ማሳጣት፣ ክልሉን አንደበት ማሳጣት ነው ትግላቸው። እነኚህ ሰዎች በሀሳብ ነፃነት ታፈንን ምን አይሉሃል? እነሱ እኮ በህይወት ነው የሚያፍኑ። ከእነሱ የሚቃረን ከእነሱ የተለየ ሀሳብ ካለኝ የትም ቢያገኘኝ ይገለኛል። ቆራርጦ ለጅብ ነው የሚሰጠኝ። ይታወቃል። ይሄ የነኚህ ሰዎች ትግል ይሄ ነው። በቃ መንገዱ የነኚህ ሰዎች መንገድ በቃ ይሄ ነው መንገዱ። ያለ ደም ስሬት አያውቅም፣ ያለ ደም አይድንም። የሚቆምሩት ፖለቲካ እንዳለ እርስ በርስ እንደ ቁምቡርስ በልቶ መጨረስ። ከዛስ የሰላም ሰውነን ምናምን ይላል። እየገደለ እኮ እያጠፋ እኮ። ዱርዬ ነው፣ ተራ ዱርዬ ነው። ተራውን በሌለው ለህዝብ አይበጅም የምንለው ለዚህ የአማራ ህዝብ ከእነዚህ ኃይሎች ነፃ መውጣት ያለበት። ለዚህም ነው ከዛስ ማለት በኢትዮጵያ ፖለቲካ ውስጥ በእያንዳንዱ ጥፋት ህዝብ መጠየቅ አለበት ብዬ ማስበው አንድ ጥያቄ ነው። ፖለቲከኛ አንድ ሀሳብ ሲያነሳ፣ ከዛስ? ቀጥሎስ? ምንድነ ታደርግ ያሰብከው? ፋኖ በረሃ ገባ፣ ከዛስ? እነኝን ሰዎች ገደልኳቸው፣ ከዛስ? ውሸት፣ ቅጥፈት፣ ፕሮፓጋንዳም እኳ አይነት አለው። ውሸትም እኳ አይነት አለው። ቅጥፈትም እኮ አይነት አለው። ዘውግ አለው። መንገድ አለው። ይሄ ለየለት ውሸት ከዚህ በላይ እነኚህ ሰዎች ክልሉን እንደማያውቁት ከዚህ በላይ ፖለቲካል እውቀት እንደሌላቸው የሚያሳይ ነገር አይደለም። ይሄ ክልሉን ወደ መሪነት ለማምጣት ክልሉን በፖለቲካ ብልጫ ተወስዶበታል እና ፖለቲካል ብልጫው ለመመለስ ነው የምንታገለው። እራት ታስቁኝ፣ በፋኖ መንገድ ማለት ነው። የአማራ ክልል ዛሬ አይደለም መሪ የሚያጠው ለቀጣይ 50 አመት መሪ ላይኖረው ይችላል። ለምን ተማሪ ቤት ተማሪ ይሄዳ አይደለም። ነገስ ማን ነው የዚህን ክልል ፖለቲካ የሚዘውረው? ዛሬ ብቻ አይደለም ነገስ፣ ነገስ ምንድነው የሚኮ ነው። እነሱ ሸሽተው ግማሹ ሱዳን፣ ግማሹ ኡጋንዳ ነው አብዛኛው ይሄን ፕሮፖጋንዳ፣ ይሄን ሰበር ዜና ምናምን የሚያሳልጠው ኃይል ያለው ኡጋንዳ ነው፣ ካናዳ እና አሜሪካ በግሩፕ 5 ፕሮሰስ ሊገባ ቃል ተገብቶለት ፕሮሰስ አድራጊዎቹ ስፖንሰር አድራጊዎቹ እንዳይደብራቸው ቀን ተሌት የውሸት ስክሪፕት ሲጽፍ የሚያድር ቀን ከሌት የቅጥፈት ዜና ሲፈለፍል የሚያድር። በዚህ መሀል የጎጃም ገበሬ አያርስም። የጎንደር አርሶ አደር ጦሙን ያድራል። የሸዋ ገበሬ ሊርበው ነው። በቃ እነሱን አለባቸው፣ ሄሊኮፕተር መተንጣልን፣ አውሮፕላን ከስከስን፣ ህዝብ አለቀስ፣ ባለስልጣን ገደልን ምናምን ይላል። ድንቁርና እንግደል መጀመሪያ በሽታ እኔ ማሰብ አለመቻለን፣ ግደለው። ይሄ የማይጠቅም ፖለቲካ ነው። እኔ ነገሩ ውሸት እንደሆነ ምንም ማስረጃ አይፈልግም እኮ ይሄ የሰበር ዜና ሽቅድድም ገና ማለት ያመጣል። እዚህ ሀገር በቃ ፖለቲካው ከሰበር ዜና እስከ ሰበር ዜና ነው። ምክንያቱም እነኛ ኃይሎች ያሉት ሳይበር ላይ ነው፣ ዩቲዩብ ላይ ነው፣ ቲክቶክ ላይ ነው፣ ፌስቡክ ላይ ነው። መሬት ላይ የለም፣ የሉም። መሬት ላይ አንዳቸውም የሉ መሬት ላይ ወፍ የለችም። አይማሩም፣ እነኚህ ሰዎች ቁርጥ ወያኔ ናቸው። ምንለው፣ አይማሩም። አምባቸውን ትላንትና አሳምነው ገደለ። ከዛ ክልሉ ምን አተረፈ? የበራለትን ጭላንጭል አጣ። አምባቸውን የመሰለ ብርሃን አጣ። አምባቸውን የመሰለ ጀግና አጣ። ከዛስ ላሳምነውም ለአምባቸውም ትከሻ ይደልቃል፣ እስክስታ ይላል። ትርፉ ምንድን ነው? እንደ ዘመነ ካሴ አይነት ዱርዬ ፈልቶ ሀገር ያተራምሰ እንደዚህ አይነት ሰው መጥቶ ነፃ ያወጣኛል ተብሎ ይጠበቃል። የትም ነፃ ያወጣ፣ ከማን ነው ነፃ የሚያወጣ? ይሄ ህዝብ ነፃ መውጣት ያለበት ከነዚህ ነው። ድል ለአማራ ህዝብ የምንለው ከነዚህ ኃይሎች ነፃ እንዲወጣ ነው። እኔ ያስቀኛል። ተገደሉ ተገደሉ። ነገ ቴሌቪዥን ላይ የሚታዩ ሰዎች እንደሆነ አታውቅም። አሁን ዛሬ ከዚህንትን በኋላ ወቅስ ያደርጉ ነበር። እነ ሰዎች ባህር ዳር ላይ ምናምን ሲንቀሳቀሱ ነበር ዜና ምናምን ሲሰራ ነው ግን እኔ አስደነገጠኝ ማለት ከዛስ? የሌለው ትግል ከዩቲዩብ ገንዘብ ያለፈ ዓላማ የሌለው ትግል። ከዛ አስፈሪው ነገር እነኝህን ሰዎች አምኖ ገንዘብ የሚረዳ የሚያሳልጥ ማለት፣ እኔ ዲያስፖራ ይገርመኛል። እህት ወንድሜ አይማር፣ እናት አባቴ አይረፍ፣ ዘመድ ወገኔ እፎ አይበል ብለህ ገንዘብ ትሰጣለህ። ወገኖቼ በሰላም አይኑሩ ብለህ ታስታጥቃለህ? ህዝቤን ረብሽ ብለህ ገንዘብ ትሰጣለህ። ይሄ በጣም ማለት የት ድረስ ነው፣ የት ድረስ ነው መጠየቅ አለብህ። ከዛስ ገዳይ ሟችን ማወደስ እስከ መቼ ነው? ለጃን ወይም ለበላይ ዘለቀም ትከሻ መነቅነቅ እስከ መቼ ነው? እነኚህን ሰዎች ሰሽ አማራ አይደሉም? አማራ ወንድሜ የአማራ ቴና ይላል አሁን ገደልኳቸው ብለህ በሰበር ዜና ተገደሉ ያገዛዙ መሳሪያዎች ምናምን ያልካቸው ወንድሞች አይደሉም ይብዛ ይነስም ለዚህ ህዝብ ዋጋ አልከፈሉም። ይብዛ ይብዛም ይነስም አንተ ይመረርም፣ ይጣፍጥም ይዋጥልም አይዋጥልም ይህን ህዝብ ወክለው ፌዴራል ላይ የደረሱ ሰዎች አይደሉም። እነኚህ ሰዎች ብትገድል ክልሉ ላይ ከምትፈጥረው ቀውስ በተረፈ ምን፣ እኔ አንዳንድ ጊዜ ያስቀኛል። ብልጽግና ምንም ደጋፊ የሌለው መሬት ላይ ያለው ብራዘር፣ እንዳንተ ሳይበር ላይ ማጫወጫው ምናምን ብቻ አይደለም ማየት ያለን? እነኝ ሰዎች የሆን ነገር ቢሆንም የሚፈጠረውን ነገር ማሰብም ያስፈልጋል። ምንም አያስቡ። እነኝህ ሰዎች በቃ ግደለው፣ ቁረጠው፣ ፍለጠው፣ አፋልጠው፣ ምናምን፣ ሞተ፣ አስሞተ። መች ነው ከዚህ የሚላቀቀው የነኝ ሰዎች? ፖለቲካ ትልቁ ጥያቄ ይ ነው፣ መች ነው የሚያበቃው? ይህ እኮ የገደለው ባልሽ የሞተ ወንድምሽ ሀዘንሽ ቅጣጣ ከቤት ቻልወጣ ነው። ሌላ ምንም ትርፌ ገዳይ ወንድም የገዳይ ባል ሟች ወንድም። እንዴት አይነት ውሸት ቅጥፈት፣ የለየለት በሽታ። ፖለቲካውን ከዚህ ማላቀቅ ያስፈልጋል። ከሞት ከግድያ ከገደለ ካፈናቀለ ከምናምን እስከ መቼ ነው በእንደዚህ አይነት ፖለቲካ ውስጥ እንዳክረው? እንግዲህ እነኝህ ናቸው አሁን ሰላም የሰላም ንግግር የነፃነት ንግግር የእረፍት ንግግር ምናምን ብለው ሰሞኑን እንትን ሰብስበው የነበሩት ረባክ ኮሚክ ደግሞ ራሳቸው ማስረጃው ነው። ይመጣሉ። እንዴት እኮ እኮ ሄሊኮፍተሩን መተንጥለን ምናምን ረባካችሁ ቡፋ። ምን አይነት ነገር ነው አሁን ይሄ ይባላል? እኔ እንዳልኳችሁ ቅድምም ሀገር በሰበር ዜና አትመራም። መንግስት በሰበር ዜና አይገለበጥም። ትግል ሴንትራል ኮማንድ ይፈልጋል። እነኝህ ለትግል ማለት የሆነ ታጣቂ ኃይል ከሚያስፈልጉት ነገሮች አንዱ ሴንትራል ኮማንድ ነው። ሴንትራል ኮማንድ እንኳን የለውም። ቆይ ይሄ ቡድን አንድ የሚመራበት ቋሚ እዝ እንኳን የለው፣ አንድ የሚመራው እዝ፣ አንድ የሚስማማበት መሪ፣ አንድ የሚያምነው አለቃ የሌለው ቡድን ሄሊኮፍተር መትቼ ጫልኩ፣ ባለስልጣናት ገደልኩ ምና ይላል። ከዛስ ነው የምትታገለው ለህዝብ ነው አይደል? የነኚህ ሰዎች ሞት ለህዝቡ ምን ትርፍ ያመጣለታል? ነው ያንተን ፖለቲካዊ ሸቀጥ ለእናንተ ፖለቲካዊ ትርፍ እራሱ አያስገኝም እ የሚያሳዝነኝ እኮ እሱን ሌላ ላኪያችሁ ሌላ ምናምናችሁ የሆነች የሆነች ቀውስ ለመፍጠር ይጠቀምባት ይሆናል እንጂ አሁን ከሰኔ አስራ አምስቱ ግድያ የአማራ ክልል ተቃዋሚ ኃይል አሳምነው ጽጌን የሚያወድ ሰው ኃይል ምን አትርፏል? ምን አግኝቷል? በውሸት አብይና አምባቸውን ገደለ የሚል ጥሩምባ ዘላለሙን ከመንፋት ውጪ ሌላ ምን አገኘ? ሌላ ምን አገኘ? ምንም አይምሩም አይማሩም አይመረምሩም። በቃ ምንም ምንም ልትላቸው አትችልም። ጠቅላይ ሚኒስትሩ ካሉት ጅል ጅላጅል ጅል አንፎ ብቻችሁን ይሄን ሁሉ መሆን እንዴት እንደምትችሉም አላውቅም። ፈቅ ማይል ትግል፣ መልክ ማይቀይር ትግል፣ መዋሸት ማይደክመው መቅጠፍ ማይደክመው የማይታክተው ቡድን መሬት ላይ የሌለ ትግል ዘላለም መዝፈን የማይታክተው ቡድን በሌለ ሙዚቃ ትከሻ መነቅነቅ የማይዳክመው ቡድን መንገድም ፍሬም አቅጣጫም የሌለው መንገድ የሚከተል ቡድን ካሜራ እስከ ማስተካከል እንኳን የማይቻል የሰበር ዜና ጥናት ከሰበሩ በፊት የሰበሯችሁ ሰዎች እኮ ናቸው። እነሱ ሰበር ከመስበራችሁ በፊት ሰብረዋችኋል። አሸንፈዋችሁ ድል አርገዋችሁ፣ እንዴ ሽንፈታችሁን ትነግሩናላችሁ በአደባባይ? አይ ነው ብስጭታችሁን፣ ምናምን ነው ግን። እኔ ሆኖስ ቢሆን ሆኖስ ቢሆን የሚለውን ስታዩት እነኝህ ሰዎች ድንቁር ያሉ ሰዎች መሆናቸውን ሆነ የሚያሳይ ተፈጥሮስ ቢሆን ከዛስ ከዛስ የሌለው ትግል፣ ከዛስ የሌለው ፓርቲ፣ ከዛስ የሌለው ነጻ አውጪ። እንደ እንትኑ ነው ሰውየው፣ አውሮፕላን ሊያበር ማኗል ይዞ ገባና ማብረር ጀመር። ማሳረፍ ሲፈልግ መጽሐፉን እየገለጠ እየገለጠ ሲያየው ለማሳረፍ ቁጥር ሁለት መጽሐፍ ይግዙን ይላል። የለም መጽሐፉ ፈነዳ። ማለት እንደሱ ነው የምትሆኑት። አነሳሱን ታውቃላችሁ፣ እንዴት እንደሚያርፍ አታውቁም። የእናንተ ትንሽ ለየት የሚያደርገው አነሳሱንም ማስተራረፉንም አታውቁም። ለነገሩ አልተነሳችሁምም። ከዚህ ሁሉ ዓመታት ከፈጀው ሁለት ዓመት ምናምን በራ ስትንኮታኮቱ ቆይታችሁ ምን አገኛችሁ ይባል። ትምህርት ቤት አዘጋችሁ። ነዋሪው እናንተ ጫካ ከመግባታችሁ በፊት የደበረውን አንጻራዊ ሰላም አጣ። ነግዶ መብራት አልቻለም። አስመረራችሁት፣ ከላ ጣላችሁ፣ አስመረራችሁት። ከዛ እናንተ በረሃ ለበረሃ ያ ሱዳን ፈናን እያላችሁ እንደ ሱዳን ነጋዴ ጫካ ለጫካ ትሎጣላችሁ እንትን እየጠመጠማችሁ፣ ሌላ ምንም ትርፍ የለም። ከዚህ ትርፍ የተገኘው የእናንተ አካውንት ማበጥ፣ ከዚህ ትርፍ የተገኘው የእናንተ ኑሮ መሻሻል፣ ከዚህ ትርፍ የተገኘው የእናንተ ደጋፊዎች የዩትዩብ ሸቀጥ መድራት ብቻ ነው። ሌላ ምንም ነገር የለም። እነኚህ ኃይሎች ጫካ ከመግባታቸው በፊት የአማራ ሕዝብ እንዴት ይኖር ነበር? አሁን እንዴት ይኖራል? ጫካ የገቡት የአማራ ሕዝብ ሌላ ቦታ ተገደለ ብለው ነው። ሌላ ቦታ ተገደለ ያሉት አማራ አለመሞት መፍትሄ ምንድን ነው? ይዞ የመጡት የክልሉን አማራ ሞት። ሌላ ቀዬ ተገደለ ያሉት አማራ ሞት መፍትሄው፣ እሱንም እነሱን ያሉት ለእሱ መፍትሄው በቀዩ የሚኖሩ አማራ ሞት። ጦርነት ውስጥ የነበረ ወያኔ ያደቀቀችውን ክልል፣ ከዛ ደግሞ ሌላ እራሳቸው እዛው እንትን ብለው እንትን ይሉታል

እነኚህ ሰዎች ጤነኞች ናቸው ወይ ብሎ ማሰብ በጣም ያስፈልጋል። እኔ ጤነኛ ይመስሉኝ አማራስ ናቸው ወይ ማለት ያስፈልጋል። እንዴት በዚህ መጠን ነው? ይህ የኢትዮጵያ ፖለቲካ የዘመናት በሽታ ነው፣ ግድያ፣ ሞት ምናምን። አሁን ልክ ታየ ነው ላይ ባለ ሰውዬ ላይ እንደቆመሩበት አይነት ማለት ነው። እና ለምንድን ነው በዚህ መጠን ያለ ደም ስርየት የማታውቁት? ለምንድን ነው ከደም የማትላቀቁት? ለምንድን ነው ከሞት ማትላቀቁት? ለምንድን ነው ከገደል ነው ወደ እንትን አንተ አስባል ነው እንትን የምትሉት አት ኮንሲኮንስ የሌለው ትግል ውጤት የሌለው ትግል ለምንድን ነው የምታካሂዱት? እና ይሄ የሰበር ዜና በሽታ ገና ብዙ ጉድ ያመጣ እነ ድማማ ዲክላሬሽን አለት ማሳካት አትችሉም። ኖ አታስፈልጉም ለማለት እ ወደ ኋላ መለስ ብለው ስንት ዘመን የቆዩበት ትግል መጠየቅ በጣም በቂ ነው። ላይ ሁለት ወር ጠብቀኝ፣ ሶስት ወር ጠብቀኝ፣ አንድ ወር ጠብቀኝ፣ አራት ኪሎ ልገባ ነው ማለት ኪሎ ቀንሶ አራት ኪሎ ልትገባ ነው በሰቀቀን እንኳን በአራት ኪሎ ቤተ መንግስት ስትገቡ ምንም እንትን የለውም። ምንም ትርፍ የለውም። ምንም ረብ አልባ ነው። ምንም መንገድ አልባ ነው። ናኝ ሰዎች ውሸት ባና ባናቱ ውሸት ባናት ባናቱ ውሸት ባናት ባናቱ ቅጥፈት ባናት ባናቱ ጥንብር ሁሱ የወጣ ትግል እውቀት አልባ ትግል። አንድም ማለት እንደዚህ ጭብጥ የምትደረግ እውቀት ያለችው ሰው እንደማትመራው ያስታውቅ ምንድነው ትርፉ ከሌላ ሀገር እኮ እንትን ጋር የሚዋጉ ነው የሚመስሉት እኮ በብሔር ከሚመስሏቸው በቋንቋ ከሚመስሏቸው በዘውግ ከሚመስሏቸው ሰዎች ጋር የሚጣሉ አይመስሉም ደስታቸው ሸሚዙን እንኳን አላስተካከልም ሎሬቲ ሲገበገብ የሚዲያ ምንድነው የሚባለው ኤዲቶሪያል እጌላቸው ሚዲያዎቹ ላይ ያሉ ሰዎች ከሙያውም ከሙያተኛውም ከፖለቲካውም ከእውቀቱም የተጣሉ ትንሽ ሰሙን ይለኛል የማያውቁ ነውር ማያውቁ ሽምግልና የማያውቁ አሸማግሉን ብሎ ከመምህር እስከምን የሚልክላቸው አካል ላይ ሄሊኮፕተር መተንጣለ ባለፈው ታስታውሱ ከነበረ ባህር ዳር ላይ ሲያርፍ ትንሽ ችግር የገጠመውን አውሮፕላን እንግዲህ እነኝን አሁን ዛሬ ባህር ዳር ላይ ወቀሳ ሲያደርጉ የነበሩ ሰዎችን ሞታቸዋል ሞተዋል ብላቸዋል። እና ጣረ ሞታቸው ነው ያየ ነው ወይንስ የማይክል ጃክሰንን ክሊፕ እየሰሩለት ነው? እንደዛ ነው የሚመስለው። ላይክ በእናንተ አካሄድ ካየን በአንድ ቀን በሁለት ሰከንድ በአንድ ቀን ውስጥ በ24 ሰዓት ባልሞላ ጊዜ ውስጥ ሊከሽፍ የሚችል ዜና ገደል ሊገባ የሚችል ዜና ሰርታችሁ ከዛስ ሳልባ ትግል እንደምታካሄዱ ለምን ትናገራለን? አገር መምራት እንደማትችሉ ታውቃላችሁ። ክልል መምራት እንደማትችሉ ታውቃላችሁ። ቀበሌ መምራት እንደማትችሉ ታውቃላችሁ። ከዛስ ግን? ከዛስ እንደዚህ አደረግን፣ ከዛስ ምንም። እንደዚህ ፈጠርን፣ ከዛስ ምንም። እንደዚህ የሆነ ከዛስ ምንም። እንደዚህ ተኮነ፣ ከዛስ ቀጥሎስ ምንም። ከዛስ የለውም ትግላቸው ከዛስ የምትባል ነገር የለችው። መንገዱ አቅጣጫው በሞላ አንድ አይነትና አንድ አይነት ነው። እና በጣም ስለገረሙኝ ነው እኔ ልጠየቃቸው የመጣሁት። ባለስልጣናቶቹ ሞቱስ ከዛስ ግን መጀመሪያ እናንተ ሰዎች ማድረግ የምትችሉትን ነገር ለዩ፣ አቅማችሁ ለዩ፣ አቅጣጫቸውን ፈትሹ። ምን ድረስ ነው ምን ሄዶ የሚለውን ፈትሹት። ይሄ የሰበር ዜና ጥማት፣ ሰበሮችና ሰባሪዎቹ ከነስብር ባሪዎቻቸው ከየትም እንዴት ለቃቀሙ እንደሚመጡ ራሱ ነው ያላቀ በጣም ነው የሚገርመው። ብቻ የጉድ ቀን አይመሽም ነው ጉድ ሳይሰማ መስከረም አይጠባም ቀረና አሁን ደግሞ የጉድ ቀን አይመሽም ሆኗል። እነኛ ሰዎች የሚያስብሉን የጉድ ቀን አይመሽም፣ የጉድ ቀን አይመሽም ነው። በጣም ተምረኛ ሰዎች ናቸው። እና እኔ ሳያቸው ራሱ ይገርመኛል። እስከ መቼ አሁንም ግን እነሱን አምኖ የሚከተላቸው ሰዎች መኖሩ በጣም ይገርመኛል። ለማንኛውም እኔ ይህችን ጉዳይ ከምናሳድራት ዛሬውን እንነጋገርባት ብዬ ነው በድጋሚ ተመልሼ የመጣሁት። ሁሌም እንደምለው እንደማይለወጥ አንድና ውድ ቃል አዲስ ትውልድ አዲስ ተስፋ፣ ሁሉም ጥሩ ይሆናል። እኔና የናንተ ሀገርም እንደ ልማዷት አሸንፋለች። ዮሐንስ ኮርነርን ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ደግሜ ላለው እኔና የናንተ ሀገር እንደ ልማዷት አሸንፋለች። ፈጣሪ ኢትዮጵያና ህዝቦቿን አብዝቶ ይባርክ። ውድ ዮሐንስ ኮርነር ቤተሰቦች፣ ቸርቆዩን ለነገሰ ይበል